የስላሴን መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኖን ይዘውት ድንግልን ከማል ሚካኤልን ከፊት አእላፍ መላይ ሲሰግዱ በፍርሃት እዩ ተመልከቶ የሰማዩ ድንቅ መልከቱ የሰማዩን አባት የስላሴን መንበር ቅዱሳን ከበውት ኪሩቤል በደመናን ዙፋኑን ይዘውት ድንግልን ከማል ሚካኤልን ከፊት አይ ላአፍመላይ ሲሰግዱ በፍራት፣ እዩ፣ ተመልከቱ የሰማዩ ድንቅ፣ እዩ፣ ተመልከቱ የሰማዩ